ቅዱስ ዲሜጥሮስ ዱኮ ታጥቆ እርፍ አርቆ ተክል አጥድቆ የሚኖር ገበሬ ነበር። ከዕለታት አንድ ቀን ከአትክልት ቦታ ገብቶ ሲጎበኝ ያለ ጊዜዋ ያፈራች የወይን ዘለላ አገኘ። ይቺን ለሊቀ ጳጳሱ ሰጥቼ በረከት እቀበልባታለሁ ብሎ አስቦ ለሚስቱ ሰጣት። እሷም ተቀብላ በመሶብ ወርቅ አድርጋ እንካ፣ ወስደ ከሊቀ ጳጳሱ ዘንድ በረከት ተቀብለባትና አለችው። በመንፈስ ቅዱስ ሀሳባቸው አንድ ሆነ። ያን ጊዜ ለመንበረ ማርቆስ አስራ አንደኛ ሆኖ የተሾሙት ዮልያኖስ አርጅቶ ነበርና ህዝቡ ተሰብስቦ አባታችን፣ አንተ አረጀህ፣ እኛን የሚጠብቀን ሰው ስጠን አሉት። ዮልያኖስም ቀጥሎ የሚሾመው እንድናውቅ ቀኖና እንግባ አላቸውና ቀኖና ገቡ። ለእሱ እለቱን ተገለጸለት ለእነሱ ቅንናቸውን ሲፈጽሙ ምልክት አገኛችሁን? አላቸው። የለም አሉት። እኔ አግኝቻለሁ። ከኔ ቀጥሎ የሚሾመው ያለ ጊዜዋ ያፈራች የወይን ዘለላ የሚያመጣ ሰው እሱ ነው አላቸው። በአደባባይ ተቀምጠው ሲጠብቁት ዲሜጥሮስ መጥቶ ንገሩልኝ አለ። ግባ ተብሎ ገባ። ዮልያኖስም ህዝቡን አስጠርቶ ከኔ ቀጥሎ ይሾማል ያልኋችሁ ይህ ነው ብሎ በሶስተኛው ቀን አረፈ። ቀብረው ተመልሰው ዲሜጥሮስን ተሾመልን አሉት። አይሆንም ድንግሉ በተሾመበት እኔ ህጋቢው ንጹህ በተሾመበት እኔ ሀጡ ሊቁ በተሾመበት እኔ ያልተማሩ መሾም አይገባኝም አለ። አባታችን ነግሮናል ብለው በግድ ሾሙት። ዲሜጥሮስን በተሾመ ጊዜ የህዝቡን ኃጢአት ተገልጾ እየታየው ለሥጋ ወደሙ ያልበቁትን አንተ ተቀበል አንተ ቆይ ይል ጀመር። ህዝቡም ባላወቁት እሱ ከሚስቱ ጋር ተቀምጦ እኛን በቅታሃል አልበቃህም፣ ይል ጀመር ብሎ በሃሜት ተጎዱ። ከዕለታት አንድ ቀን የሚሽሩበትን ሲሹ ቀድሞ አባታችን አንቀጸ ብርሃንን አንቀጸ አባግዕን አንብቦ ተርጉሞ ይነግረን ነበር፣ አንተ ግን አንብበ ተርጉመህም አስተምረን፣ አሉት። በዚህ ምክንያት ከሹመቱ እንሽራለን ብለዋል። ወዲያውኑ በመንፈስ ቅዱስ ብሉይና ሐዲስ ተገልጾለት አንብቦ ተርጉሞ አሰማቸው። በዚህ ምክንያት ብዙ ሰዎች ከኃጢአት ተቆጠቡ። ክፉዎች ግን በሐሜታቸው ቀጠሉበት። ስለዚህ መልአኩ ተገልጾ ኦ ዲሜጥሮስ ኢተሐስስ አድኅኖተ ረስተ ለባሕቲትከ ወይታድግ ካልአኒከ እንዲል እንዲል ራስህን ብቻ ለማዳን አትሻ፣ በአንተና በሚስት መካከል ያለውን ምስጢር ግለጽላቸው አለው። ስለዚህ ሊቀ ዲያቆኑን እንጨት ይዘው እንዲሰበስቡ ንገራቸው አለው። ህዝቡም እንጨት ይዘው ተሰበሰቡ። ቅዳሴ ተቀድሶ ወጣና በእሳት እንዲቃጠል አዘዘ። እሳቱ ሲቀጣጠል ልብሰ ተክኖን እንደለበሰ ገብቶ ለረጅም ሰዓት በእሳቱ መካከል ቆመ፣ ጸሎት አደረገ። ከፍሙም አንስቶ በመከናነቢያውና በቀጸላው አደረገ። ሚስቱንም ከመቋመ አንስት አስጠርቶ ሰፊያ አጽፈኪ ልብስሽን ዘርጌ ብሎ ከፍሙ አደረገላትና በእሳቱ መካከል እየጸለየ ቆመ። ያን ጊዜ እንሻራው ስንል ራሱ ተቃጥሎ ሊሞት ነው አሉ። ከፍሙ ላይ እንደ ቆመ አዩት። አለሳ አልሞተም አሉ። በዚህም አላመኑም። ሚስቱን በልብስሽ ያሽውን እየዞርሽ ለህዝቡ አሳይ አላትና፣ እሷም እያሳየች ብትዞር ልብሷ ሳይቃጠል ቀረ። በዚህ ጊዜ ህዝቡና ካህናቱ ቅዱስናህን ንገረን ብለው ለመኑት። እሱም ከንቱ ውዳሴ ሽቼ አይደለም ከእግዚአብሔር ታዝዤ ነው እንጂ ብሎ ከመጀመሪያ ጀምሮ ንጽህናቸውን ነገራቸው። በዚህ ጊዜ አባ ስራ ያለነ ብለው ከእግሩ ስር ወደቁ። እሱም ይህድግ ይፍታ ያንጽህ ወይ ቀድስ እግዚአነ ብሎ ናዘዛቸው። ኑዛዜው በዚህ ጊዜ ተጀመረ። ዲሜጥሮስ ቀን 77 ሱባኤ ሌሊት 2323 ሱባኤ ያዘ። ለምን የቀኑን አሳንሶ ሌሊቱን አብዝቶ ያዘ ቢሉ ቀን ሲያስተምር የተጣላ ሲያስታርቅ፣ የተቀማ ሲያስመልስ፣ የተበደለ ሲያስከስ ይውል ነበርና የቀኑን አሳንሶ የሌሊቱን አበዛ። ሌሊት ይህ ሁሉ የለበት ነነዌ አብይ ጾም ጾማ ሐዋርያት ከሰኞ ደብረ ዘይት ሆሳና ትንሣኤ ጳራቅሊጦስ ከእሁድ ስቅለት ከአርብ ርክበ ካህናት ጾመ ድህነት ከረቡዕ እርገት ከሐሙስ ባይወጡ እያለ ሲመኝ ኖረ። የእግዚአብሔር መልአክ ተገልጾ ምኞት በሐሳብ ይፈጽምልሃል ሱባኤውም ሰብስበ በሰላሳ ገድፈ የተረፈውን ያዝ አለው። የሌሊቱን 23 ሱባኤ ሰበሰበው። 23 ሲባዛ በ761 ሆኗል። በ30 ቢገደፍ 11 ቀርቷል። ይህ አብቀቴ በለው፣ ጸጽና ከሰረቀ ለሊት ጋር የቆጠርክ የአጽዋማትንና የበዓላትን ሰረቅ ለሊት ማውጫ ይሁን አለው። የቀኑ 77 ሱባኤ 7 ጊዜ 7 49 ሲሆን ለሰላሳ ሲካፈል ወይም ሲገደፍ 19 ይቀራል። ይህን መጥቅ ብለው ከእለታት ተውሳ ጋር ተደምሮ የበዓላት እና የአጽዋማት ማውጫ ይሆንለት ብሎታል። 11 ሲደመር 19 30። መጥቅና አብቀቴ ከሰላሳ አይወጡም ከሰላሳም አይወርዱም ሁሉ ጊዜ ሰላሳ ይሆናሉ። መጥቅ አብቀቴ ክልኤም ያርጉ ጽፎ ለአርባቱ ሊቃውንት ለጳጳሳት። አድርጎላቸዋል እነሱም ጥሩ መሆኑን አይተው ተቀብለውታል። በዘመኑ ቀለሜንጦስን እና አርጌንስን የሚባሉ መናፍቃን ተነስተው ረቶ አጉዟቸዋል፣ ከቤተ ክርስቲያንም ለይቷቸዋል። በእርጅናውም ወቅት በመንበር ተሸክመው ወደ ቤተ ክርስቲያን እየወሰዱ ከጠዋት እስከ ማታ ሲያስተምር ይውል ነበር። እሱም በ107 ዓመቱ ኑሮ በሰላም አረፈ። የእረፍት መታሰቢያውም ጥቅምት 12 ነው።